ክፍል 35 ለመሆኑ መውጫ አለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። የአካባቢው ነዋሪዎች በአረብኛ ከምሲን ወይም በአማርኛ ሃምሳ በማለት የሚጠሩትና በተከታታይ ለሃምሳ ቀናት የሚቆይ እንደ እሳት የሚለበልብ የጅቡቲ አየር ከጠራው ሰማይ ስር እንደ ጉድ ይንቀለቀላል። በጅቡቲ ከተማ ውስጥ ባለ የፈረንሳይ ፕሮቴስታንት ቤተ ክርስቲያን የእሑድ አገልግሎቴን እንደ ጨረስኩ ወንድም ጥሩ ዓለም እያጣደፈ ወደ ላንድ ክሩዘሩ ወሰደኝ። እሱ ቤት ምሳ ለመብላት ተቀጣጥረናል። ሆኖም ከምሳው ባሻገር ዋና ምክንያቱ በቅርቡ ከአዲስ አበባ ሥራ ፍለጋ ለመጣውና እሱ ጋር ላረፈው ዘመዱ ወንጌል እንድመሰክርለት ፈልጎ ነበር። ምሳ እንደ ቀረበ አንድ ጸጉሩ የተመሳቀለ አለባበሱ እዚህ ግባ የማይባል የ23 ዓመት ወጣት ተቀላቀለን። አይዳኝ ይባላል፣ የጨርቆስ ልጅ ነው። ብዙም ትኩረት ሳልሰጠው በልተን ጨረስን። ጥሩ ዓለም በነፃነት እንድናወራ ፈልጎ መጣሁ ተጫወቱ ብሎን ወጣ። ለወጣቱ አይዳኝ አንዳንድ ጥያቄዎች ሰነዘርኩለት። ቀስ በቀስ በመልሱ ያስደንቀኝ ጀመር። ውጭውን አይቼ ብዙም ስፍራ ያልሰጠሁት ይህ ወጣት ለካ ከአዲስ አበባ ዩኒቨርሲቲ በሲቪል ምህንድስና የተመረቀ እሳት የላሰ ባለሙያ ነበር። መቼ ብቻ በርካታ የውጭ ቋንቋዎችን የሚናገር በአንድ በሁለቱ ደግሞ የሚያስተምር ሲሆን በጥቂት ጭውውት ብዙ መጽሐፍት ያነበበ ሰፊ ልምድ ያዳበረ ብሩህ አይምሮ ያለው ወጣት መሆኑን ተገነዘብኩ። በዚያው ልክ በወጣትነት ዕድሜ ሊሞከሩ የሚችሉ የዚህን ዓለም ልምዶች ይህ ቀረህ እስከማይባል የሞከረ መሆኑን ከንግግሩ ተረዳሁ። ለማውራት የነበረኝ ፍላጎት ጨመረ። ጌታን ቢያገኝ ምን ሊሆን እንደሚችል አሰብኩ። እኔ ከዓመታት በፊት በዚህ በጅቡቲ ያገኘሁትን አዲስ ሕይወት እሱም እንዲያገኝ ተመኘሁ። ይዤ ወጣሁና በአንድ ስፍራ ሻይ እየጠጣን አንድ የምሥራች ልነግረህ እፈልጋለሁ አልኩት። በደስታ አለኝ። ሰው ሁሉ ኀጢአተኛ ነው። የኀጢአት ውጤት የዘላለም ሞት ነው። እግዚአብሔር ፍቅር ስለሆነ ሊያድነን አንድ ልጁን በሥጋ ወደ ምድር ላከ። ኢየሱስ ክርስቶስ በቀራኔው መስቀል ላይ ስለ ኀጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተነሣ። አሁን በስሙ ብታምን የኀጢአት ይቅርታ ታገኛለህ፣ ከእግዚአብሔር ጋር ትታረቃለህ፣ ከሁሉ በላይ የዘላለም ሕይወት ታገኛለህ፣ ወደ ዘላለም ሕይወት ትገባለህ አልኩት። በተለይ ወደ ዘላለም ሕይወት ትገባለህ የሚለው ሐሳብ ቀልቡን እንደ ሳበው በሚገልጽ መልኩ እንድደግምለት ጠየቀኝ። ሁለንተናው ጆሮ የሆነ እስኪመስል ድረስ እየሰማኝ ስለነበር በመደሰት የዘላለም ሕይወትን በማውቀው ልማዳዊ መንገድ ለማብራራት ሞከርኩ። አሁንም አቋረጠኝና ጥያቄ መጠየቅ ይፈቀዳል አለኝ በሚገባ የፈለግከውን ጠይቅ ትችላለህ አልኩት ይሄ የዘላለም ሕይወት ያልከው ነገር ተመችቶኛል ለመግባት ፈቃደኛ ነኝ ግን ምናልባት ከገባው በኋላ ቢደብረኝ መውጫ አለው በማለት ጠየቀኝ የመገረም ሳቅ ሳቅሁ ገና ሳትገባ ስለ መውጫው አሳሰበ አልኩት። እንዴ ምነካ፣ እንኳን ዘላለምን የሚያህል ረዥም ዘመን እስከ ዛሬ የኖርኩት 23 ዓመት እንኳ እንዴት ረዝሞብኛል መሰለ። እኔ እኮ ስንት ጊዜ ሌሊት አልነጋ ብሎኝ ጣራ ስቆጥር አድሬ ያለሁ፣ ቀኑ አልመሽ ብሎኝ ሳውደለድል ውያለሁ። ታዲያ ዘላለም ውስጥ ገብቼ ቢደብረኝ ለዘላለም ስደበር ልኖር ነው አለኝና አረፈው። ያን ጊዜ ለመጀመሪያ ስለ ዘላለም ሕይወት መጽሐፍ ቅዱሳዊ ፍቺ በጥልቀት ማሰብ ጀመርኩ። ለካ እግዚአብሔር በልጁ የሰጠን የዘላለም ሕይወት እንጂ የዘላለም መኖር አይደለም። በዘላለም ሕይወት ውስጥ ዘላለም መኖር ቢኖርም የዘላለም ሕይወት ግን ዘላለም ከመኖር የሚልቅ የከበረ የሕይወት ዐይነት እንደሆነ ተገነዘብኩ። ለካ ሕይወት ለመረረው ሰው ዘላለም ስለ መኖር እያወራሁ የመረረውን ኑሮ በዘላለም ላባዛልህ እያልኩ ሰው ሳደናብር እንደ ኖርኩ አስተዋልኩ። በጥልቀት ሳስበው የምሥራች የሰበኩ መስሎኝ ምንም መስህብ የሌለው አስፈሪ ነገር እያወራው እንዳለው ተከሰተልኝ። ለካ ሰው እግዚአብሔር ካልገለጠለት በቀር አሁን በሚኖርበት የሥጋ ሕይወት ውስጥ ቆሞ የዘላለም ሕይወትን ማሰብ እንደሚቸገር ገባኝ። በዚህ ዓለም የእጽዋት ሕይወት፣ የእንስሳት ሕይወት፣ የሰው ሕይወት እንዳለ ሁሉ በመንፈሳዊው ዓለም የእግዚአብሔር ሕይወት አለ። ይህ ሕይወት የተለየ የከበረ ከፍ ያለ በክርስቶስ ኢየሱስ በምድር ላይ በሥጋ የተገለጠ የዘላለም ሕይወት ነው። ዕድሜ ላይዳኝ ይኸው እስከ ዛሬ ድረስ የዘላለም ሕይወትን በተጻፈበት መንፈስና ብርሃን እንድረዳው ምክንያት ሆነኝ። አሁን አይዳኝ በኢየሱስ ክርስቶስ አምኖ በዘላለም ሕይወት ይኖራል። እንጸልይ። እግዚአብሔር ሆይ ስለማይነገር ስጦታህ ስምህ ለዘላለም ይባረክ ልጅህን ሰውተህ ለዚህ የክብር ሕይወት ብቁ ስላደረግከኝና ልጅህ የመሆን ሥልጣን ስለ ሰጠኸኝ ምስጋናዬን የሚገልጽበት ቃላት የለኝም አሁንም በውስጤ ያደረውንና የተካፈልኩትን ይህን ሕይወት እንዳውቅና እንዳሳውቅ ጸጋህን አብዛልኝ አሜን